እግር ኳስ በኢትዮጵያ ከሚወደዱ ስፖርቶች መካከል ቅድሚያውን ይይዛል ይሁን እንጂ ላለፉት በርካታ ዓመታት የኢትዮጵያ ብሔራዊ ቡድን ዋልያዎቹ የተለያዩ የነጥብ ጨዋታዎችን በሀገራቸው ሲጫወቱ መመልከት ቅንጦት ሆኗል ከቅርብ ጊዜ ወዲህ መንግስት ለስፖርቱ ዘርፍ ትኩረት በመስጠት ማዘውተሪያ ስፍራዎችን እየገነባና የሚታደሱትን እያደሰ ይገኛል ኢትዮጵያ የአፍሪካ ዋንጫ ለማዘጋጀትና ብሔራዊ ቡድኑን በሀገሩ እንዲጫወት ለማድረግ ያስችላል የተባለውን የብሔራዊ ስቴዲየምን ምዕራፍ ሁለት ስራዎችን ለማጠናቀቅ የሚያስችል ስምምነት ተፈርሟል። የአዲስ አበባ ስቴዲየምን በ18 ነጥብ 6 ቢሊዮን ብር ወጪ እና ከሁለት ዓመት በአነሰ ጊዜው ሰርቶ ለማጠናቀቅ እንደሚሰራ የባህልና ስፖርት ሚኒስቴር ሚኒስትር ሸዊት ሻንካ ተናግረዋል። የሎት ሁለትና ሎት ሶስት 138 ሚሊዮን 965 516 ከ76 ዩናይት ስቴትስ ዶላር ወይም ወደ ኢትዮጵያ ብር ስንቀይረው አሁን በወቅቱ ገበያ ዋጋ 186 ቢሊዮን ብር ፕሮጀክት ነው ዛሬ የምንዋዋለው። ይሄለኛ ለኢትዮጵያ ስፖርት ልማት ስኬት ትልቅ ድል አድርገን የምንወስደው ስራ ነው። ስለዚህ በዚህ በሎት ሁለት እና ሎት ሶስት የሚሠራው የስቴዲየም የጣሪያ ስራ አጠቃላይ የስቴዲየም ቴክኖሎጂ የግቢ አጥርና ውስጡን የማሳመርና የማስዋብ ለሌሎች ስፖርትም የሚሆኑ ፋሲሊቲዎችን የማሟላት ከፍ ያለ ስታንዳርድ የትኛውንም ዓለም አቀፍ ደረጃ ያለውን ጨዋታ ለማስተናገድ በሚያመች መንገድ ነው ስቴዲየሙ እየተገነባ ያለው። ልምድ ያላቸው አካላት ጥናት አድርጎ በለዩት መሰረት የስቴዲየሙ ቀሪ ስራ በሙሉ ተለይቶ ዛሬ ውል እንፈራረማለን። በሁለት ሎት ከፋፍለን ሎት ሁለትና ሎት ሶስት በሚል ዓለም አቀፍ ጨረታ አውጥተን ባወጣነው መሰረት ካሸነፈው ድርጅት ጋ ነው ዛሬ ውል የምንፈራረመው። የስታዲየሙን የመጨረሻ ምዕራፍ ስራዎች በጥራትና በፍጥነት ለማጠናቀቅ እንደሚሰራ የቻይናው ኮሚኒኬሽን ኮንስትራክሽን ካምፓኒ ሲሲሲ ማኔጀር ሚስተር ሲንቢ ተናግረዋል። ስታዲየም ፕሮጀክት ይህን የስታዲየም ግንባታ ስምምነት በደስታና በፍላጎት ተቀብለናል። ቶሎ እንዲሰራ የመንግስት ፍላጎት ነው። እኛም በተቀመጠለት ጊዜ ሰርተን እናስረክባለን። በተፈረመው ስምምነት መሰረት ስታዲየሙ አህጉራዊና ዓለም አቀፍ ውድድሮችን ማስተናገድ በሚያስችል መልኩ ተደርጎ የማጠቃለያ ስራው እንደሚሰራም ዶክተር መሰለ ኃይሌ ገልጸዋል። አንደኛ ትንሽ የቀሩ የውስጥ ስራዎች ነበሩ። ለምሳሌ ለእግር ኳስ በጣም ፈጥኖ ስለነበረ የአትሌቲክስ አንዳንድ የስቶር የመሳሰሉ ፋሲሊቲዎችና ጣሪያውን ነው የሚይዘው። ግን ትልቅ ውድ ውዱ አንዱ ጣሪያው ነው። ይሄ ጣሪያው በሰባ ሚሊዮን ዶላሮች የሚገመት ነው። አርባ ሁለት ሺህ ሜትር ስኩዌር ገደማ ስፋት ያለው ነው። አንዳንዱን መቀመጫ ቀንሰናል። ስለዚያ አሁን ስልሳ ሺህ ነው ማክሲመም መቀመጫው። ከሁለት አመት ባነሰ ጊዜ ይጠናቀቃል። ይሄ ሜዳ ሲጠናቀቅ የአለም ዋንጫ የሆም የአፍሪካን መጨረሻ ማጫወት ይችላል።